ታሪክን፣ እምነትን፣ ባህልንና አመለካከትን ይዞ ከትላንት እንደሚቀዳ የሚነገርለት ትርክት በአንድ ሀገር ሕዝቦች መካከል መግባባትንና አንድነትን እንደሚፈጥር ሁሉ መቃቃርን አጎልብቶ ለግጭት መንስኤ ሊሆን ስለሚችል በጎነቱ አሊያም ጎጂነቱ በቀራጪዎቹ መዳፍ ይወሰናል ሲሉ በዘርፉ ጥናት ያደረጉ ምሁራን ይገልጻሉ። ትርክታቸው ከመጻኢ ዕጣ ፈንታቸው ጋር የገጠመላቸው ሀገራት ሀገረ መንግስታቸውን አጽንተው በኢኮኖሚ የበላይ ለመሆን ሲፋለሙ፣ በአንጻሩ ደግሞ በጨቋኝ ተጨቋኝ የተወላገደ ነጠላ ትርክት ምክንያት የጋራ ነገር አተው ጦር የተማዘዙ የበዛ ዋጋ የከፈሉ ሀገራትም በርካታ ስለመሆናቸው ይነገራል። በሀገራችን ኢትዮጵያ የነጠላ ትርክቶች አንዱ ትልቁ ጉዳት ያስከተለ ሀገራችንን በብዙ ዘመናት በግጭቶች እንዲቆይ አድርጓል። አንዳንድ ነገሮቹም በጣም ተካክን የሆነ ነገር የኔ የኔ መብዛቱ ትርጉም የለም። ስለዚህ ይሄ የጋራ ትርክት ማድረግ ያስፈልጋል። ያለፈውን የምናይበት መነጽር በመዛነፉ የተነሳ ስለ ትላንት የሚነግረን ትርክት የተለያዩ የኢትዮጵያ ማህበረሰቦች በጋራ ሆነው የሰሯቸው የወል ሆነው ያስተሳሰሩን የጋራ ታሪኮች እያሉን እንደሌሉን እንድንሆን አድርጉን ቆይቷል። ጥናቶች እንደሚያመላክቱት እንደ ኢትዮጵያ ሁሉ ሌሎች አገራትም በትላንት ጉዳይ የነበራቸውን አለመግባባት ለመፍታት፣ ለነገ የሚሆን የጋራ ማንነት ለመገንባት፣ አብሮ የመኖሪያ ምክንያትን ለማግኘት የወል ትርክትን ገንብተው መሻገር እንደቻሉ የቻይና የታድሶ ትርክት፣ የካናዳ ታላቅ አገር የመሆን ትርክት ያለፈውን ቁስል ሽረው የነገን ሕልም ሰንቀው የዛሬን ችግር እንዲቋቋሙ እንደረዳቸው ይነገራል። ያለ ትርክት የተገነባ አገርም በዓለም ላይ የለም። የሚፈርሰውን በትርክት ነው የሚገነባው በትርክት። አሜሪካን የገነባት ትርክት ነው፣ ቻይናን የገነባት ትርክት ነው። አንዱ የትርክት ለውጥ ያመጣው ራሱ የሕዳሴ ግድቡ ነው። ሁለተኛ፣ ለምሳሌ ከገበታ ለሸገር ጀምሮ እስከ በገበታ ለትውልድ የተካሄደባቸውን ፕሮጀክቶች ብንመለከት የተሰራው ለአማራ ክልል ነው ግን መላ ኢትዮጵያውያን ና ያዋጡት። የተሰራው ለኦሮሚያ ክልል ነው ግን መላ ኢትዮጵያውያን ያዋጡት። የተሰራው ደቡብ ኢትዮጵያ ክልል ነው ግን መላ ኢትዮጵያውያን ናቸው ያዋጡት። ይህ የሚያሳየው ምንድን ነው? በጋራ ሆነን በመስራት የህዝብ ትስስርን የጋራ ማንነትን ለማምጣት የተሰሩ ተግባራዊ ስራዎች ናቸው። ከአክሱም እስከ ወለጋ ከምዕራብ ጠረፍ እስከ ምስራቅ ኢትዮጵያ ያሉ ስልጣኔዎች ጥንታዊና ታሪካዊ መልኳ መሆኑን የሚቀበል ብዝሃ ማንነት ያላቸው ልጆቿ በህብረ ብሔራዊ አንድነት የቆሙበት የወል የታሪክ ከፍታን ተቀብሎ በታላቁ የህዳሴ ግድብ የደገመው የትውልድ ከድህነትና ተረጅነት የተላቀቀች ሀገርን በመገንባት የአባቶቹን የጦር ጀግንነት በልማት ለመድገም የሚያደርገው ትግል የጋራ ትርክት ጉልበት አንዱ ማሳያ እንደሆነ ይነገራል።

ትርጉም ያለው ስራ መስራት እንችላለን። በእርግጥ ትውልዱ በጎ በጎውን ብቻ ከታሪክ ሰበዝ መርጦ የሚቀበል ሳይሆን በነጠላ ትርክት ምክንያት የደረሰበትን ስብራት በልኮ የተረዳ የጠራ ሀሳብ ይዞ ለመሻገር የጋራ ትርክትን ያነገበ ለጋራ ሕመም መፈወሻ ብቸኛ መዳኛ መንገድ የወል ታሪክ መትከል መሆኑን ተረድቶ የራሱን እድል በራሱ የወሰነ መሆኑ ይነገራል። ለሕመሟ ይም የማይሆን መድኒት ስትጋት የቆየችው ሀገር እዳ እንጂ በረከትን ሊያወርሳት ካልቻለው ከደማ አፍሳሹ ሀገር አፍራሹ ነጠላ ትርክት ወጥታ ተነጣጥለን ከወደቅንበት ተደምረን በምንነሳበት ጉልበት ከኢትዮጵያ ልብና አእምሮ በወጣ ሀገራዊ ፍልስፍና የትውልድ ናፍቆት ወደሆነው ብልጽግና መስፈንጠሪያ አሰባሳቢ ትርክት መሆኑን የጠቅላይ ሚኒስትር አብይ አህመድ የመደመር መንግስት መጽሐፍ በግልጽ ይናገራል። ኢትዮጵያውያን ህብራዊም ናቸው፣ አንድም ናቸው ብለን ከመቀበል ነው ይህንን የምንቀበለው ስለሚጠቅመን እንዳይመስልህ እውነት ስለሆነ ነው። የገይ ትርክትን አጽንተን እንደ ሀገር እንደ ኢትዮጵያ እንደ መንግስት ሁሉም ፓርቲዎች፣ ሁሉም አይነት ሳቢዎች፣ ሁሉም አይነት እምነቶች፣ ሁሉም አይነት አደረጃጀቶች ይሄንን መያዛችን ኢትዮጵያን ችግሮቿን ወደ ኋላ እየጣለች ዕድሎቿን ከፊቷ እያገኘች የምትሄድ ሀገር እንድትሆን ስለሚያደርጋት ችግሮቻችን እየተፈቱ መሄዳቸው አይቀሬ ነገር። የጋራ ትርክት የቀደመውን ዕዳ በምክክር በድርድርና በይቅርታ ዘግቶ ኢትዮጵያና ልጆቿን ከትላንት የሚያስታርቅ ትንሣኤዋን ለማረጋገጥ ከሀገራዊ ችግራችን የተወለደ ሀገራዊ መድኃኒት እንደሆነ የሚነገርለት የመደመር እሳቤ አንድም ብዙም የታሪክ እምብርት የሆነችውን ድንቅ ሀገር ወደ ጅምር ታላቅነቷና ወደ ሙሉ ክብሯ የሚመልስ መሆኑ ይነገርለታል።